የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርዕሶቹን እናስደምጣቸዋለን። የመኖሪያ ቤት ባለቤትነትን ለውጭ ዜጎች የሚፈቅደው አዲስ አዋጅ ዛሬ በፓርላማ ይጸድቃል። በአዲስ አበባ ከተማ ተጨማሪ የሚፈርሰው ሰፈር ታወቀም። የትግራይ ክልል የፌዴራል መንግስትን ወነጀለም። በአዲስ አበባ ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ እንደሚሰራ ተገለጸም። በአጥፍቶ ጠፊ ጥቃት 13 ሰዎች ተገደሉም።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 የፌዴራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው። አቶ ጌታቸው ረዳን ተጠቅሞ ስም ማጥፋት ዘመቻ በክልሉ ተቋማት ላይ እያካሄደ ነውም ብለዋል። ባሳለፍነው ሳምንት መጀመሪያ ቀናት የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ቀርቦ ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የጸጥታና የሰላም ቢሮ፣ ከፕሬዝዳንቱ ጽህፈት ቤትና ከህወሀት በኩል ከፍተኛ ተቃውሞ ተሰንዝሮባቸዋል። የትግራይ ሰላምና ጸጥታ ቢሮ የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያ ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል ተችቷል። በሌትናል ጀነራል ታደሰ ወረዳ የሚመራው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በበኩሉ አቶ ጌታቸውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ሊያውቋቸው የቻሏቸውን ብሔራዊ ጉዳዮች ተደርገው እስከ መጨረሻ ሊጠበቁ የሚገባቸው ሚስጥሮች ለርካሽ አገልግሎት አውለውታል ሲል ተችቷል። በተመሳሳይ ህዝባዊ ወያነ ሓርነት ትግራይ ግንቦት 9 ቀን 2017 ዓ ም ባወጣው መግለጫም የፌዴራል መንግስት የፕሪቶሪያ የሰላም ስምምነትን በጣሰ መልኩ ባለስልጣናቱንና የሚዲያ ሰራዊቱን በመጠቀም በትግራይ ህዝብ በፖለቲ የፖለቲካ ድርጅቶቹ እና በክልሉ ተቋማት ላይ ከፍተኛ የፕሮፓጋንዳ ዘመቻ እያካሄደ ይገኛል ሲል አስታውቋል። የመኖሪያ ቤት ባለቤትነትን ለውጭ ዜጎች የሚፈቅደው አዲስ አዋጅ ዛሬ በፓርላማ ይጸድቃል። በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ የአዋጅ ረቂቅ ዛሬ ለፓርላማ ሊቀርብ ነው። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት የሚቀርበው ዛሬ ነው ተብሏል። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺ የአሜሪካ ዶላር ሊመድቡ እንደሚገባም በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን ይህን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከሁለት ሳምንታት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ መኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድ ቤት እንደሆነ በአዋጅ ረቂቁ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህን መሰሉን ቤት ለመኖሪያነት ዓላማ የማከራየት መብት የተጠበቀ መሆኑን አዋጁ አመልክቷል። በአዲስ አበባ ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ እንደሚሰራ ተገለጸም። በአዲስ አበባ ከተማ በተለይም በዋና ዋና መንገዶች ላይ የኮሪደር ልማቱን ከመጠበቅ አንጻር በርካታ ስራዎች እየተሰሩ እንደሚገኝ የገለጸው የአዲስ አበባ ደንብ ማስከበር ባለስልጣን ወደፊት ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ አጠናክሮ እንደሚሰራበት አስታውቋል። በዚህ መሰረት በአሁኑ ወቅት በከተማዋ አገልግሎት ላይ ከሚውሉ እንስሳት አንዷ የሆነችውን አህያን በተመለከተም በኮሪደር መንገዶች ላይ መንዳት የተከለከለ መሆኑን የባለስልጣን ዋና ስራ አስኪያጅ አለቃ ዘሪውን ተፈራ ገልጸዋል። ዘመን እየተሻሻለ ነው። ድሮ በአህያ ነበር ጭነቶቻችን ነው የምንጭ ነው አሁን ደግሞ በተሽከርካሪ ነው ሲሉ ያገለጹት ዋና ስራ አስኪያጁም አሁን ላይ ከተሽከርካሪም ደግሞ በኤሌክትሪክ የሚሰሩ መምጣታቸውን አንስተዋል። ስለዚህም ከተማ ከቴክኖሎጂ ጋር የተቀናጀ አሰራር እንጂ ወደ ኋላ ተመልሶ የቀሩ የትራንስፖርት አማራጮችን የሚጠቀምበት ሁኔታ እንደሌለ አጽንኦት ሰጥተዋል። በመሆኑም በተለይም የኮሪደር ልማቱን አጠቃቀም ተከትሎም ለማህበረሰቡ በርካታ የግንዛቤ ማስጨበጫ መሰራቱን ገልጸው አውቀው የሚያጠፋ ካለ ግን የህግ ማስከበር ስራ እንደሚሰራ ተናግረዋል። በዚህ ሂደት ውስጥም የቅጣት ደረጃዎችን መሰረት አድርጎ የሚወሰዱ እርምጃዎች መኖራቸውን አንስተው የሚጣለው ቅጣት ግን አቅምን ያገናዘበ ነው ብለዋል። በአዲስ አበባ ከተማ ተጨማሪ የሚፈርሰው ሰፈር ታወቀም። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና በተለምዶ ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑ ተዘግቧል። አዲስ ትሞሮ በሚል ፕሮጀክት የከተማው አስተዳደር ለሚያስገነባው ልዩ የኢኮኖሚ መንደር አካባቢውን ለማፍረስ መታቀዱ የተሰማው ፕሮጀክቱ በአዲስ አበባ ከንቲባ አዳነች አቤቤ እና በጠቅላይ ሚኒስትር ጽህፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማው አስተዳደር መንደሩን ለመገንባት ከቻይና የኮሚኒኬሽን እና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንፃዎች እንደሚኖሩት መገለጹን ያስረዳው ዘገባው በጎተር አካባቢ በሚገኝ ሰፊ መሬት ላይ ለመስራት እንደታሰበ ጠቅሷል። የአዲስ ትሞሮ መንደር ግንባታ በቢሊዮን የሚቆጠር ብር እንደሚፈጅ አስረድቶም ከዚህ በላይ በጎተር አካባቢ የሚኖሩ በርካቶችን እንዲፈናቀሉ እንደሚያደርግም ተገልጿል። በአሁኑ ወቅት በኮሪደር ልማትና በጫካ ፕሮጀክቶች አማካኝነት በመቶ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን፣ በዚህኛው ፕሮጀክትም በርካታ ነዋሪዎች ተመሳሳይ ጣፈንታ እንደሚገጥማቸው ይጠበቃል። የሱዳን ጦር በሰሜን ዳርፉር የሚገኘውን ስትራቴጂካዊ ስፍራ ከአርኤስኤፍ መልሶ ነጠቀም። የሱዳን ጦር በሰሜን ዳርፉር የሚገኘውን የአርትሩን አካባቢ ፓራሚሊታሪ ፈጣን ድጋፍ ሰጪ ኃይሎች መልሶ መያዙን የአካባቢ ባለሥልጣናት አስታውቀዋል። የዳርፉር ገዢ ሚኒ አርኮ ሚናዊ የሱዳን ጦር ኃይሎችና ና ጥምር ኃይሎች ስትራቴጂክ የሆነውን የአርቱሩን አካባቢ አርኤስኤፍ ሚሊሻን በማስለቀቅ ትልቅ ድሎችን አስመዝግበዋል ሲሉም የዳርፉር ገዢ ሚኒ አርኮ ሚናዊ በፌስቡክ ገጻቸው ላይ አስፍረዋል። የጋራ ኃይሉ የአርቱሩን አካባቢ አሁን በሰራዊቱ ቁጥጥር ስር መሆኑን የሚያረጋግጥ መግለጫ መጥቷል። የመከላከያ ቡድኑ በአርኤስኤፍ አባላትና በመሳሪያዎቹ ላይ ከባድ ኪሳራ ደርሶበታል ብለዋል። በመግለጫው ላይ ከአርኤስኤፍ ምንም አይነት አፋጣኝ የማስተባበያ መግለጫ አልተሰጠም። የአርቱሩን ስትራቴጂካዊ ጠቀሜታ በሰሜን ዳርፉር በስተ ሰሜን ካለው ስፍራ የሚያገናኘው ወሳኝ መንገድና ሱዳንን ከግብፅ ሊቢያና ቻድ ጋር በሚያገናኘው ድንበር የሚዘልቅ መስመር ነው። አማጺ ቡድኑ ሚያዝያ 9 ከሰራዊቱ ኃይሎች ጋር በተፈጠረ ግጭት አካባቢን ይዟል። ከኤፕሪል 23 ጀምሮ አርኤስኤፍ ከጦር ኃይሉ ጋር ሱዳንን ለመቆጣጠር እየተዋጋ ሲሆን በሺዎች የሚቆጠሩ ሰዎችን ሞት አስከትሏል። በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች መካከል አንዱን ፈጥሯል። ከ20 ሺ በላይ ሰዎች ሲገደሉ 15 ሚሊዮን ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት አስታውቀዋል። በአሜሪካ ሙህራን የተደረገ ጥናት ግን የሟቾችን ቁጥር ወደ 130 ሺህ ያደርሰዋል። በአጥፍቶ ጠፊ ጥቃት 13 ሰዎች ተገደሉ። በሶማሊያ ዋና ከተማ ሞቃደሾ በሚገኙ የጦር ሰራዊት ምልመላ ማዕከል ላይ በደረሰ የአጥፍቶ ጠፊ ጥቃት በርካታ ሰዎች መገደላቸው ተዘግቧል። ጥቃቱ እሁድ ዕለት ከዳማንዮ የጦር ሰፈር ውጭ በተሰለፉት ወጣት ምልምሎች ወረፋ ላይ ያነጣጠረ ሲሆን ቢያንስ 13 ሰዎችን ገድሏል ሲል የአሶሽየትድ ፕሬስ የዜና ወኪል የአይንማኞችን ጠቅሶ ዘግቧል። ፍንዳታውን የተመለከተው የቱክቱክ ወይም የባለ ሶስት እግር ተሽከርካሪ ሹፌር አብዱል ቃድር ሀሰን መሀመድ እንደተናገረው ከፍተኛ ፍንዳታ ደረሰ፣ እናም ሰዎች ወደ ሁሉም አቅጣጫ መሮጥ ጀመሩ ብሏል። ከጥቃቱ በኋላ ወዲያውኑ ኃላፊነቱን የወሰደ አካል የለም። አጥፍቶ ጠፊው ፈንጂዎቹን በፈነዳበት ወቅት ታዳጊዎች በጣቢያው በር ላይ ተሰልፈው ነበር ሲሉ እማኞች ለሮይተርስ ተናግረዋል። አብዲሳላን መሐመድ የተባለ እማኝ በአውቶቡስ ስናልፍ በመቶዎች የሚቆጠሩ ታዳጊዎችን በሩ ላይ አይቻለሁ ብሏል። የወታደራዊ ሆስፒታሉ የሕክምና ባለሙያዎች ለሮይተርስ እንደተናገሩት በፍንዳታው ሰላሳ የቆሰሉ ሰዎችን ማግኘታቸውንና ከእነርሱም መካከል ስድስቱ ወዲያውኑ ህይወታቸው አልፏል ብለዋል። በተናጥል አንድ ባለስልጣን ለአናዶሉ የዜና ወኪል እንደተናገሩት በጥቃቱ ቢያንስ 11 ሰዎች መሞታቸውን ገልጸዋል። ጥቃቱ እንደ ኢሮፒያን አቆጣጠር በ23 ከዳማኒዮ ፋሲሊቲ ትይዩ በሚገኘው በጃሌ ሲያድ ጦር ሰፈር በአጥፍቶ ጠፊ ጥቃት 25 ወታደሮች ከተገደሉበት ክስተት ጋር ተመሳሳይ ነበር ተብሏል። ፑቲን ሩሲያ ብሔራዊ ጥቅምን ከማስከበር ጋር በተያያዘ ከአሜሪካ ምላሽ እንደምትጠብቅ ገለጹም። ፕሬዝዳንቱን ጨምሮ አሜሪካውያንና የአሜሪካ መሪዎች የራሳቸው ብሔራዊ ጥቅም አላቸው፣ እኛም የእነርሱን ፍላጎት እናከብራለን ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው አንዳቸው የሌላውን ብሔራዊ ጥቅም መከባበርን በተመለከተ ከአሜሪካ ምላሽ እንደምትጠብቅ ተናግረዋል። ፑቲን ከሩሲያው ጋዜጠኛ ፓቬል ዛሩቢን ጋር ባደረጉት ቃለ ምልልስ ፕሬዝዳንቱን ጨምሮ አሜሪካውያን፣ የአሜሪካ ሕዝቦችና የአሜሪካ መሪዎች የራሳቸው ብሔራዊ ጥቅም አላቸው እኛም እናከብራለን ብለዋል። ይህ አስተያየት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲንና ና ከዩክሬን አቻቸው ቭላድሚር ዘለንስኪ ጋር በዩክሬን የተኩስ አቁም ስምምነት ለማድረግ ለመነጋገር ባቀዱበት ወቅት ነው። ትራምፕ በኢስታንቡል በሩሲያና በዩክሬን መካከል ከፍተኛ ደረጃ ያለው የሰላም ድርድር አመቻችተዋል። ሁለቱም ወገኖች እያንዳንዳቸው አንድ ሺ የጦር እስረኞችን ለመለዋወጥና የእርቅ ስምምነት ለማድረግ ድርድሩን ለመቀጠል ተስማምተዋል።